ባለፉት ሰባት ዓመታት ብልጽግና ፓርቲ ታላላቅ ሀገራዊ ድሎቹን ማስመዝገቡን የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ ተናገሩ። ፓርቲው የመጋቢት የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ መልእክት ክልላዊ የማጠቃለያ የፓናል ውይይት አካሂዷል። ተጨማሪውን ከሰለሞን ዘመኑ እንከታተል። መጋቢት 24 ቀን የታላቁ የኢትዮጵያ ህዳሴ ግድብ ግንባታ የመሰረት ድንጋይ የተቀመጠበት ዕለት በመሆኑ በእጅጉ ይታወሳል። ከዚህ በተጨማሪ በ2010 ዓ ም ለውጥ የመጣበትና ለኢትዮጵያ ህዝብ የተበሰረበት ቀን በመሆኑም ጣምራት ውስጥ አለው። ይህንን አስመልክቶ በተካሄደ የፓናል ውይይት ላይ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ እንዳስረዱት ባለፉት ሰባት ዓመታት ብልጽግና ፓርቲ በርካታ ስኬቶችን ያስመዘገበ ሲሆን በሂደቱም ፈተናዎች ነበሩ ብለዋል። ግስት ጀምሮ የዚህ ሀገር አንዱ ትልቁ ችግር የዲሞክራሲ ጥያቄ ስለነበረ የዲሞክራሲ ጥያቄውን ለመመለስ ከሪፎርም ጀምሮ እስከ ተቋም ግንባታ እና ወደ ታች ለህብረተሰቡ ተጠቃሚ ለማድረግ ብዙ ጥረቶች ተሰርተዋል። በሀገር ደረጃ ብዙ ሪፎርሞች ተካሂደዋል። በደህንነት በጸጥታ፣ በነጻ ና ገለልተኛ ተቋማት ላይ ትልቅ ሪፎርም ተሰርቷል፤ ያሉት አቶ ይርጋም ከዚያም የፍትህና የታላላቅ ፕሮጀክቶች ልማት እርካታን በሚፈጥር መልኩ የተከናወኑ መሆናቸውን ገልጸዋል። ከፖለቲካ አኳያ ከኢኮኖሚ አኳያ ከዲፕሎማሲ ጋር ተያይዞ መሰረታዊ እና ትልልቅ ስኬቶች አሉ። የብልጽግና ጉዞን የሚፈትኑ ክስተቶች ቢኖሩም በቀጣይ በጋራ ችግሮችን መፍታት እንደሚያስፈልግም ነው ያስረዱት። አሁንም በጀንበር ነው አግባብ ትግላችን ዳር ካደረስን በአንድ በኩል የተጀመሩት መልካም የሚባሉትን ስኬቶች ማስቀጠል እንችላለን። በሌላ በኩል አዳዲስ ሀሳቦችን እያፈለግን የቅድ አካል እያደረግን የረጅም ጊዜ የመንግስታችን የፓርቲያችንና የሕዝባችን ፍላጎት ማሳካት እንችላለን ማለት ነው። ስለሆነም በዚህ ዘመን የግድ መደጋገፍ ነው የሚጠቅመው። በዚህ ጊዜ የአብሮነት ነው የሚጠቅመው። ብሔራዊ አንድነት የሚባለውን የፖለቲካ እሴት መያዝ ነው የሚጠቅመው። ባለፉት ሰባት ዓመታት የተመዘገቡ ውጤቶችንና ያጋጠሙ ችግሮችን የተመለከተ የመወያያ ጽሑፍ የቀረበ ሲሆን የውይይቱ ተሳታፊዎችም ሀሳባቸውን ሰጥተዋል። ፓርቲያችን በጥሩ ሁኔታ ላይ ባለፉት ሰባት ዓመታት ያከናወናቸው ቁልፍና ጠቃሚ የሆኑ ተግባራት አሉ። ነገር ግን ፈተና ገጥሞናል። ይሄ ፈተና የሰላም ጦት ፈተና ነው። በተለይ በአማራ ክልል ከሁሉም በላይ ቅድሚያ ሰጠን የሰላም ጦቱን ወደ ነበረበት መመለስ ህዝቡ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲና ደግሞ የመንግሥት ተቋማት ደግሞ የአገር ውድቀት የተቋማት ጣጣ ስለሆነ ተቋማት እንዲገነቡ የማድረግ ትግል ውስጥ መግባት አለብን። እዚች ሀገር ላይ ሁለት ሬቶ ዓለሞች ተስተናግደዋል። በአንድ በኩል የፍጹም አንድነት ኃይል፣ በሌላ በኩል ደግሞ የፍጹም ልዩነት ኃይል ነበር። እነዚህ የፍጹም አንድነት ኃይሎች ከኛ በቀር ላሳር ነው ብለው ጭራሽ አንድ ሃይማኖት፣ አንድ ባህል፣ አንድ ቋንቋ ይሉ ነበር። የፍጹም ልዩነት ኃይሎች ደግሞ ብሔርተኝነትን አግዝፈው ሀገራዊ ክብርን አዋርደዋል። ኢትዮጵያ የምትባል ሀገር ክብሯ ነፃነቷ እንዲደፈርና ዝቅ እንድትል አድርገዋል። ሰው የመረጥነው ፓርቲ የመረጥነው መንገድ የመሀሉን አካታችን ርዕዮተ ዓለም አምላኪ ሳይሆን ሰው ተኮር የሆነውን ለሰው የሚሰራ መንገድ፣ የመሀሉን መንገድ መርጠናል። የፓናል ውይይቱ ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ መልእክት ነው የተካሄደው።